አሹ እንኳን ደህና መጣሽ። አሹዬ፣ እንዴት ነሽ? ሰላም ነው። ይሄ ታዲያስ፣ ሰላም ነው። እንዴት አለ? እንዴት ነሽ አንተ? የእግሬን ካርታ ልታስነበበኝ ነው? ከላይ እስከታች ይነበባል። ወደ እግር ካርታ እንዳለው አላውቅም አለው። እንዴት መሰለሽ፣ እያንዳንዱ ኦርጋን የራሱ የሆነ ትሬስ አለው መጨረሻ ላይ እና ያው ብዙ ነገሮች አሉት። ስንቀመጥ ደግሞ በደንብ አድርገሽ ታይዋለሽ። በደንብ የሚነበቡ ካርታዎች አሉት። የምርህን ነው የምርህን። ካርታችን ልናነብ። በነገራችን ላይ ተመልካቾች፣ የእግሬን ካርታ ማንበብ ትፈልጋላችሁ? ኑ እናንብብ፣ ተከታተሉ። ካርታ ቻርት ምና ቻርት ካርታ ያልከው ይሄ። ያው ካርታውንም ቻርቱን የሚያሳይሽ ነው። እንደምትመለከችው እያንዳንዱ ኢንተርናል ኦርጋኖች እዚህ ጋር የተቀመጡበት ነገር አለ። ምንድን ናቸው እነዚህ? ዲቴይል የሚለውን ነገር እናየዋለን በዋነኝነት ግን እንደምታየው ለምሳሌ ኩላሊት አለ፣ ስፓይን አለ፣ ብላደር አለ ኢቨን አድሬናሊን ግላንድ ምናምን፣ ሶላር ፕሌክስ ምናምን የምታያቸው ቦታዎች እንዳለላቸው ነ መናቀር አላቃቸው ሁን በዚህ ጋር ያለሆን ማቃቸው አይን አካባቢ እና ጆሮ አካባቢ ያለ ሾልደር አካባቢ፣ አርማ አካባቢ ምናምኖች አሉ እና እነዚህ እነዚህ ቦታ አላቸው። ለምሳሌ አሁን ራስ ምታት ወይም እንደዚህ አእምሮሽ ላይ መነቃቃት እንዲኖር ፎከስ እንድታደርግ ምናምን ሲፈለግ አውራጣት ላይ ትታይሻለች ጫፍት ይቷ ላይ አውራ ጣት እስቲ እሷ ላይ ፕሬሸር ይደረጋል። አዎ፣ ልክ እንደዛ። ያው ባለሙያው ደግሞ በደንብ በዚህ ጉዳይ የሰለጠነ ፕሮፌሽናል ስለሆነ እያንዳንዱ ቦታዎች ላይ ለምን ፐርፐዝ እንደሚሉ ደግሞ ያውቀዋል። በኋላ ያብራራል ይችላል። በጣም አሪፍ። ስለዚህ አይኑሬን የበለጠ አሁን በጣም ብሪሊየንት ነኝ፣ የበለጠ ታደርገኛለህ ማለት ነው። ዛሬ እማት እዚህ ላይ ያያያችሁ በሁሉ ትነካኛለህ

እዚህ ጋ ያለውን ነገር ክሊር ለማድረግ ኖርማል ፉት ማሳጅ ወይም እግር ማሳጅ ማድረግ እና ሪፍሌክሶሎጂ በጣም ልዩነት አለው። ምንድን ነው ይሄ? ሪፍሌክሶሎጂ ይባላል። ሪፍሌክሶሎጂ ሪፍሌክሶሎጂ ሪፍሌክሶሎጂ አሁን ይሄ ኖርማሊ ሪፍሌክሶሎጂ የምንለው ሪፍሌክሶሎጂ እንግዲህ በፊት ከአምስት ሺህ ዓመት ወደኋላ ሄደሽ ዳታ የተመዘገበበት ነገር ነው። በተለይ በቻይናዎች ዳይነስቲ ላይ የሃን ዳይነስቲ ላይ ከዊንዲ ከሚባለው ንጉስ ጀምሮ የተቀመጡ ዳታዎች አሉ። ኢንዲያን ላይ ለምሳሌ አይሮቪክ የሜዲሲን ላይ አንደኛው ሪፍሌክሶሎጂ በጣም ተጠቃሽ የሆነ ነገር ነው። ሪፍሌክሶሎጂ አሁን ምንድነው የሚል ሰው ብዙ ሰው ግራ ይገባዋል። ሪፍሌክሶሎጂ ምንድን ታውቂያለሽ? ሰውነታችን ሴንሰሪ ነርቮች አሉት። እነዚህ ሴንሰሪ ነርቮች በዋነኝነት የሚያርፉባቸው እጃችንና እግራችን ውስጥ ላይ ይኖራሉ እና እነዛ ነርቭ ኢንዲንጎች አሉ ቅድም እዛ ጋር ቻርቱም ላይ እንዳየሽው፣ እነዚህ ነርቭ ኢንዲንጎች በኋላ ባለሙያው በደንብ የሚያብራራቸው ሆኖ ሲነኩ የሚሰጡት ሴንሰር ሪፍሌክት ያደርጋሉ። አሁን ለምሳሌ ቅድም እዛ ጋር አውራ ጣት ጫፍ ጋር ከብሬን ጋር የተያዘ ነው ምናምን ብለኸኝ ነበር። አሁን አዎ፣ ሴንሰሪ ነርቮች አሉ እዛ ጋር። እነዚህ ነርቮች ሜሴጅ ያስተላልፋሉ፣ ሪፍሌክት ያደርጋሉ። ይሄ ማለት የአንደኛው የሰውነታችን ሪፍሌክት እግራችን ውስጥ እንደ ማፕ አለ ማለት እንደ ቻርት አለ እና ብዙ ሰዎች በኋላ ጥቅሙን ይነግርሻል። ማይግሪን ሊሆን ይችላል፣ ሲያቲክ ነርቭ ችግሮች ሊሆን ይችላሉ። ኢቨን ኢንተርናል ኦርጋኖች ችግር በጣም ይሄ የአእምሮ ጭንቀት ምናምን እነዚህን ነገሮች ሪሊፍ ለማግኘት በጣም ይጠቀሙባቸዋል እና ይሄ በጣም በጣም በደንብ በተለይ ይሄ ከሆለስቲክ ሜዲሲን ጋር ተያይዞ በደንብ ሁለንተናዊ ፈውስ ለመስጠት በቻይና በኢንዲያም ትልልቅ የሜዲካል መጽሐፎች ላይ የሚኖር ጥበብ ነው። እና ይሄን ጥበብ ያው ብዙ ሰው አውቆት አይጠቀመውም እና ዝም ብሎ ቅድም እንዳልኩሽ የውስጥ እግር እና ከጉልበት በታች ያለን እግር ማሳጅ ማድረግ ብቻ አደለም። ማንኛውም ሰው ያንን ዝም ብሎ ማሳጅ ቢያደረግ እነዚህን ጥቅሞች አያገኛቸው። እነዛ ባለሙያዎች ስፔሲፊክ የሆኑ ነርቮችን ነው አድሬስ እያደረጉ የሚሰሩት ማለት ነው። እና ያው አሰራሩን ዲቴል የሆነውን ነገር እያንዳንዱን ጥቅሙን ደግሞ ባለሙያው ሲመጣ ደግሞ በደንብ አድርጎ ያብራራልሻል ብዬ አስባለሁ። በጣም ተመችቶኛል። ጣም እኮ ቲጂ ሀረር ነው ቅጽል ስሜ በእናት ስለዚህ ሽርጤ ልልበሳ

በዚህ በባዝ ሶልቱ ማለት ነው። ምን ያህል ደቂቃ? የተወሰነ ደቂቃ ነው። የባህር ዛፍ ኦይል አለው። ምን እንደው ታውቂያለሽ? ይሄ ተፈጥሮ ማገዝ ስለሆነ ተፈጥሮ ነው የምናገዘው። ስለዚህ ፈጣሪ ሲፈጥረን ሁሉም የነርቭ ቢልዲንጎች ውስጥ እግራችን ውስጥ አሉ። ብዙ ነገር ነው ያለው። የባህር ዛፍ ኦይል እናደርግበታለን

የስኳር ህመም ያለበት ሰው፣ ግፊት ያለበት ሰው ከፍተኛ ከሆነ አንሰራም። ስኳርም ከሆነ ኢንሱሊን የሚጠቀሙ ከሆነ አንሰራቸው። እስከ አይን ማጥፋት እና እስከ ጆሮ ማጥፋት ድረስ ይደርሳል። የደም ዝውውርም ስለሚስተካከል ፕሬዥር ያለበት ሰው ብንሰራ ስለሚጨምር፣ ስለዚህ መቶ ሀያ በሰማንያ ነው ፕሬዥር የኔ አሪፍ ነው በነገር የኔ ስንት ስንት መሰለህ? አንዳንዴ መቶ አስራ አንድ ሰባ ምናምን ይሆናል። ከሰባ ሰማንያ አልፎ አልፎ ሁሉ ነው የሚገባው። እንደውም የታችኛው ዝቅ ካለ ችግር የለውም። የታችኛው ከፍ ካለ ነው የሚያስፈራ አይደል? የእኔ አሁን መቶ አስር በሰባ ከእነ ጋር ደግሞ ቫርክ ውስጥ ያለበት ሰው አንሰራም። ሁለቱንም እዚህ ላይ አድርጊ። አሁን ተመቻች፣ ደህና ማለት እኔ አሁን ብዙ ባላወራ ደስ ይለኛል። አሁን በቃ እኮ አዎ፣ በቃ ልሰማ ልተኝ። ምድሯን የቀባኝ ሳኒታይዘር ነው። ብዙ አይነት ሰው ስለምንነካ ግዴታ፣ ለጤና ለእኛም፣ ለእናንተ ሁላችን። ይሄ ቅድም የዘፈዘፍከኝ እንደ ሳኒታይዘር እሱ በአስፋልት ነው እሱ ደግሞ ፈንገሶች ላሉ ለተለያዩ ነገር በዚህ አሁን እዚህ ውስጥ ክፍት ነው ሰውነታችን ክፍት ስለሆነ ማለት ነው የመግባት አቅም አለሁ። ያጠብኩሽ ለዛ ነው ዝንጅብል ልክ እኛ እንደምናሽሽ ጥቅም አለው። ኦርጋኖች ማነቃቃስ ስለሚችል ነው ያን የምንጠቀመው። የሚመከረው ሕመም ላለበት ሰው በሳምንት ሁለት ቀን፣ ሳምንት ሁለት ቀን። እሺ፣ ኖርማል ለሆነ ሰው በሽታን የመቋቋም አቅም ለመጨመር ኤነርጂ ለማግኘት ደስታን ለመሆን ማለት ነው በ15 ቀን አንድ ቀን ቢመጣ ይመከራል። ስፖርት ለሚሰሩ ሰዎች፣ ስፖርት ለሚሰሩ ሰዎች ደግሞ ማለት ሰርተው ቢመጡ ተወጣጥሮ መሄድ የለበትም ሰው። ይሄ ስትራፖ ምናምን የሚይዘው ማለት ነው፣ ስትሪች ማድረግ ስላለበት አለ። እንደውም ሰርቶ ሲመጡ ሞር አሪፍ ነው የሚሆነው፣ ከስፖርት እንደወጡ በየቀኑ ማለት ነው። ስለዚህ ቢያንስ በሳምንት ሁለት ቀን እነሱ ደግሞ ቢያደርጉ ሰርቶ እንደወጡ ስላልከኝ ጂም ውስጥ ገብተሽ የሚሰሩ አብዛኞቹ ስራዎች መስል ዳሜጅ ነው። ሚካል ስኳትም ስትሰሪ ቤንች ፕረስ የትኛውን ስራ እና ያ መስል ዳሜጅ ሪከቨሪ ታይም፣ ሪከቨሪ ታይም ደግሞ አለው ከ48 እስከ ሰባ ሁለት ሰዓትም ይባላል። ስለዚህ አሁን አንድ መስል ላይ እዚህ ጋር በየቀኑ ሌላ ዳሜጅ እንዳይሆን እዚህ ጋር ምን ይደረጋል? በሳምንት አንድ ቀን ወይ ሁለት ቀን ራቅ ራቅ አድርገሽ ምን እንዲያደርግ ነው ሪከቨሪ ታይሙ እንዲያታጥ። አሁን ቅድም ብሎች ነበረ፣ ለምሳሌ ኤክሰርሳይዝ ስትተይ አንዳንድም ደግሞ ኤክሰርሳይዝ ምስታረጊ ጉልበት ነው እና ያ አንዳንድ ጊዜ ሻቲክ ነርቭ ትልቁ ነርቫችን ነው ረዥሙ ነርቭ በሰውነታችን ውስጥ ያ ጉልበታችንን ይይዘናል፣ ካፋን ይይዛል፣ ሞቢሊቲ ይቀንሳል ምናምን እና ልክ እንደዚህ አይነት ማሳጆች ምንድን ነው ትልቁ ጥቅማቸው ያንን ቦታ ሪላክስ እንዲያደርግና እንዲነቃቃ ነርቭሽ ሲነቃቃ የተጫነ ቦታ ላይ ይሄ ኢንፍላሜሽን ያለበት ቦታ ላይ እንዲነጣቃና ለቀቅ ሪላክስ እያደርግ ያን ስሜት ነው መፍጠር። ሾፌር እየወራበት ላዳምጥ እንጂ አመመችኝ። እሷ ጋ እኮ እዚች ጋ ምንድን ያለችው የጉልበትሽ አካባቢ ቦታ ነው ምናከ። ጉልበትሽን አሞሻል ስል እሱ ስራ ተው እንጂ ዋና የሳመም ይሄኛው ነው። ስለዚህ የዝኛው ማለት ነው። ስለዚህ እነዛ ቦታዎች እንዳልኩሽ ነው ሴንሰሪ ነርቮች ያሉበት ሴንሰሪ ኒውሮኖች ያሉበት ነው እና እያምዳሉ ስሜት ያስተላልፉና ሚሴጅ ይልካሉ ያኔ መነቃቃቱ ሪላክስ ማድረጉ ምናምን ይኖራል አሁን ሪላክስ አድርጊ ማይንድ መስል ኮኔክሽን የምንለው ነገር አለ በስፖርት ስለዚህ አእምሮሽ ሌላ ነገር እያሰበ ሲደረግና ያመልጣል ስለዚህ አሁን ፊል አድርጊ

ያው የመጀመሪያ ሽም ስለሆነ አለ ያው፣ ስነካ አንደኛ ሴንሲቲቭ ነው ሰውነትሽ፣ ሲስ ስለሆነም ነው እንጂ፣ ምንጊዜም ስነካሽ፣ ሁሉም ነገር ስነካሽ ካመመሽ እዛ ጋር ችግር አለ ማለት አይደል? ኦኬ። ሴንሲቲቭ ሲስ ስለሆነ አንዳንዴ እንደዚህ አይነት ስሜት ይሰማል እንጂ አሁን እነዚህ ከጭንቅላት የሚመጡ ነርቮች እዚህ ላይ ያሉት ለራስ ምታት፣ ለማይግሪን፣ የእንቅልፍ ችግር አለበት ሰው ይሄንን በማሸት ያው ሪሊፍ ያገኛል ማለት ነው። በይዘ ቲጂ እናንተ ብቻ አይደለም ጥቅም የምታገኙት፣ እኛም ነው ጥቅም እናገኘው። ምንድነው አንተ የምታገኝ አንተ የምትደሰተው፣ ነርቮቻችን ነርቮቻችን ሦስት ቦታ ይገኛሉ። ጆሯችን ላይ፣ እጃችን ላይ፣ እግራችን ላይ እና በመነካሽ ሰዓት እጄ ላይ ያሉት ነርቮች ስለሚነቃቁ አብረ ትነቃቃለህ። ስለዚህ አብረን ካርታ እየተናበብን ያለ ነው አሪፍ ተፈጥሮን ለካ በደምብ ከተንከባከብ ነው ካዳምጥ ነው ብዙ የተሰጠን ነገር አለ። የእግሬን ውስጥ እግር የውስጥ እግር ውስጥ እግር የሚባል እንዳለ አሁን ያወቁት እግዚአብሔር ደስ ይላል። የትከሻ ምናምን ቅድም እዛ ያየሁት ካርታ እሱ እሱ አካባቢ ነበራ። እነዚህ ሁለቱ አሁን መነካሽ ጆሮ ናቸው፣ ሁለቱ አይን ናቸው። እዚ ጋ እንደዛ ነው። ያው ትከሻችን እዚ ጋ ነው ያለው አካባቢ። ይሄ ትከሻ እዚ ይሰራል ነው። እሺ የአይንን በደንብ ያዘለኝ ብዥ የሚልብኝ ነገር ምንድን፣ የአይን ሲባል ምንድነው የሚያደርገው አሁን በቃ ድካም ያለው ሬዲት ይሰጣል፣ ያስተካክላል። ብዥታ ምናምን ቢኖር ብዙ ጊዜ ኮምፒውተር ላይ የሚቀመጡ ሰዎች ስልክ የሚሉ ሰዎች ብርሃኑ ያፈዛል። ይሄ ደግሞ ላይቱ ራሱ ላይቱ በጣም በጣም አሪፍ። አይኔ ጆሬ በጣም ጥሩ ይሰማል። አይን ወጥር ያዝልኝ። ያ ብዙ ጊዜ ምን እንደምናደርግ ተቀል ስንሰራ ትኩረት የምናደርገው ህመም ያለበትን ቦታ ነው ቶሎ ሪሊፍ እንዲሰጠው አንድ ሰው አሁን ወገብ ህመም ካለበት ወገቤን ያመኛል፣ ጉሎቴን ያመኛል። ሁለት ነገር አለኝ እኔ የሚያምሽ መሆኑ ማውቀው እዛ ጋር ስነካሽ ስትነካኝ፣ ለምን እዚህ ላይ ፔን ይፈጠራል? ጆሮ አልከኝ። አሁን ጆሮ ለይቶ እዚህ ጋር ነቅቶ እንዲያዳምጥ ነው። እኔ ነቅቶ እንዲያዳምጥ ሲሆን መርጡ እንዲያዳምጥ ነው የምፈልገ። ጆሪ መርጡ እንዲያዳምጥ ደግሞ ልክ ከጨረስ በኋላ ማለት ነው። ሾልደር ማሳጅ እና ሄድ ማሳጅ አለ። ለዞም በጎ በጎ እንዲያዳምጥ ነው። ከጉልበት በላይ ማለፍ ክልክል ነው አይደል? ይሄ ስራ ከዚህ በላይ ማለት ነው። ምንም አይነት ነገር የለውም። ሙሉ ነገሩ ይደርሳል። የዚህ እንኳን እዚህ አካባቢ ያለ አይደል? እዚህ ይሰራል። በነገራችን ላይ አንድ ሰው ጫማ ነገር በባዶ ግር የሚሄድ ሰው በተሻለ መልኩ ግራውንድ ይገርም ታ በቃ፣ የማያስፈልግን ነገር ኮን ታ ዋው። አንዳንድ ጊዜ ግራውንዲንግ እጅግ በጣም አስፈላጊ ነው። ይኸውልሽ ባለፈው የሚያወራንባቸው ርዕሶች ነውና፣ አንዳንድ በተለይ ፓክድ የሆኑ ምግቦች ፓክድ የሆኑ ነገሮች ወደ ሰውነታችን ፍሪ ራዲካል የሚላቸው የሚያምጡት እነዚህ ፍሪ ራዲካል ራዲካል ናቸው ማለት ምን መሰለሽ፣ ባይ ኬሚስትሪ ፕላስ እና ማይነስ ሳይን አላቸው። ያ ዳት ሚንስ ኤሌክትሪካሊ ቻርጅድ ናቸው። እነዚህ ናቸው ካንሰር ለመከሰት ኢንፍላሜሽን የሚመጣ ምናምን የሚያደርጉ ስለዚህ አሁን የምንመገባቸው ምግቦች ምን ይሆናሉ? አንቲኦክሲዳንት ምናምን የምንላቸው እነዛ። አንደኛው ወይም ምንድነው፣ በባዶ እግር ብሄድ ነው። ለምን እነዚህ ሁሉ ነርቦች አሉ። ስለዚህ መሬት ሲነካ ግራውንዲንግ ነው። ስለዚህ እነዚህ ፍሪ ራዲካሎች ምን ይሆናሉ? ኤሌክትሪክ ቻርጅ ናቸው፣ ይወጣሉ፣ ኒውትራል። ስለዚህ በጣም አሁን አንዳንድ ቦታዎች ላይ አሁን በተለይ እዚህም አክቹዋሊ ያለ እዚህ ሄልዝ ሴንተር ላይ እየተዘጋጀ ነው ቦታው በባዶ እግር ሆኖ ደግሞ ወክ የሚያደርግበት ሰው ለምን ግራውንድ እንዲያ አሁን ግቢ ውስጥ ላደርግ እንዳት ሲሚንተዋለው ምናምን ቀጥታ አፈሩን አታገኘው። ሳር ላይ እና አፈር ላይ ቢሆን የበለጠ አፈር ላይ እና እንደዚህ ላይ ለዛ ብዙ ጊዜ ገጠራማ ክፍሎች ላይ ያሉ ሰዎች ጤነኛ የሚሆኑት ለዛ ነው። ምክንያቱም በሆነ አጋጣሚ በባዶ እግራቸው የሚሄድ ነው እንጂ እናፍን በጣም እኛ ደግሞ ገዳም ስንት ብቻ ነው። ይሄን ነገር ምናምን ከተማ ውስጥ ያለው እንኳን በባዶ እግር እንደዚህ ዓይነት ነገሮች ቢለመዱ በጣም ቲጂ፣ እንዴት ነው ስትረስ፣ ምን ላይ የሚቀመጥ ይመስልሻል? ስትረስ ጭንቅላት ላይ ብዙ ሰው እንደዛ ነው የሚለው። ስትረስ ጭንቅላት ላይ አይቀመጥም። የት ነው የሚቀመጠው? ሆድቃ አካባቢ እዚህ ከደረታችን ዝቅ ብሎ እዚህ ስር ነው የሚቀመጠው። ቦርጭ የሚሆነው እሱ ነው እንዴ? ለአንዳንድ ሰዎች ክሳት ይሆናል፣ ለአንዳንድ ሰዎች ውፍረት ይሆናል። ስትረስ እውነትህን ነው። አንዳንድ ሰዎች ስትረስ ያወፍረኛል ምናምን ሲሉ ሆርሞን የሚያመነጨው ሆርሞን ከአግባብ በላ ሲሆን ይሀ ነው እንጂ ጭንቅላት ላይ ስትረስ አይቀመጥም። እና አሁን ስትረስ የቱ ጋ ነው ያልከኝ? የሁሉም ሰው ቃሌ የሚቀመጠው ሆድ ቃሌት ከእምብርት ዝቅ፣ ከእምብርት ከፍ ብሎ እዚህ በደረታችን ጋር እዚህ በጨጓራ መሀል ላይ ነው የሚቀመጠው። ስትረሱ አንተ እንኳንም ሆድ አቆካሌ ክሊር ከማድረግ በፊት እንኳንም ሆዳችን ሊሆን እንጂ ጭንቅላት ላይ ቢቀመጥ የጭንቅላት ቦች ሊዘል ስ የስትረስ ነገር እሺ ስለያለሽ እሱ ስትረስ ስትረስ ማለት ጭንቀት። ሰውነት ከችግር ጊዜ ለመውጣት ከራሱ አንደኛው ምን ያከማቻል? ምግብ ለክፉ ነው። ጭንቀት ስለዚህ ነገር ክፉ ቀን ይመጣል ብለህ የሚያከማቸው ኢነርጂ ምግብ ደግሞ በምን መልክ ነው? በፋት የቱ ጋር? እዚህ ጋር ይከማቻል። ያ ማለት እኛም ፕሮቴክት ለማድረግ ነው። ውስጥ ሳብ ታረገ ስጫነሽ ከዛ ማስወጣት ማለት ነው። አብረን ነው የምንተነፍሰው። ልካ ያ ኦይላችንም መርጠን ነው የምንገዛው። ሽታ ራሱ ደስ ይላል። እዚህ ጋር እነዚህ የምታያቸው እንዳለ በፐርፐዝ የሰራ ናቸው፣ ቢሮዎች ናቸው። ሳይኮቴራፒስት አለው፣ ፊትነስ ኮንሰልተንት አለው፣ ሜዲካል ኮንሰልተንት፣ ኒውትሪሽን ኮንሰልተንት አለ። እነዚህ እያንዳንዱ ላይ በባለሙያ በህክምና ባለሙያ ጭምር ተዘጋጅቶ እዚህ ጋር የሚመጣው ሰው እንዳልኩሽ ክሮኒክ ዲዚዝ ያለው ሰው ሊመጣ ይችላል ምናምን እና ይሄ ለእነዚህ ፐርፐዞች ታስበው የተሰሩ ናቸው፣ እነዚህ ቦታዎች ማለት ነው። ከዛ ምናልባት ደግሞ ወደ ዋናው ያው ዛሬ ካየሽው ቀጣይ ቀን ደግሞ ስትመጪ በደንብ አድርገሽ ማየት ትችላለሽ። ፏፏቴ የራሱ ሁሉ ካለው እና የሚያምር ኢንዶር ነው። አዋራ ንፋስ አይኖረውም። ይሄ ማሞቅ ያለው የራሱ ማታ ላይ አሁን ብትመጪ ሰው ሰው ሰው ሪላክስ አድርጎ ምን ብሎ ዋና ለምን እንደሄድ እንዳልኩሽ ነው። ሁሉም ሰርቪሶች አሁን አንዳንድ ሰው ጂሙን የወደውና ዋና ቢኖር ደግሞ ይልና ሌላ ቦታ ያ ዋና ወዶት ደግሞ ሌላ ስለዚህ ሁሉም ነገሮች ሰርቪሶች አንድ ሴንተር ላይ እንዲሆን አድርገን ስለሆነ ለዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። ቦታው የታካባን ሰዎች መከማግኘት ይፈሉ ነገር ቦታው ከመካኒሳ ወደ ጀርመን አደባባይ በሚወስደው መንገድ ላይ መካነ ኢየሱስ ሴሚናሪ ግቢ ውስጥ ነው የሚገኘው። ራዲያንት ሄልዝ ክለብ ይባላል። ስለዚህ እነዚህ ሁሉ አገልግሎቶች አንድ ቦታ ነው ካድላችኋል። እንግዲህ መካኒሳ አካባቢ ያላችሁ ሰዎች፣ እኔ አጠገቤ ወደ ከተማ ቢወጣ ብዬ የተመኘሁት ቤት ነው። በጣም ደስ ብሎኛል። እንግዲህ እዚህ አካባቢ ያላችሁ ሰዎች ይሄንን አገልግሎት ማግኘት ትችላላችሁ። ሌላ ጊዜ በሌላ ፕሮግራም ተመልሼ እስከምመጣ ደስ በያላችሁበት መልካም ቆይታ እንደሆነላችሁ ተመኘው። እኔና አሹዬ ጨርሰናል።